ማነሽ ከበቡሽ መቼም ይሄ ወሬ ምናምን እያወራሽ አደለ የምትኖሪ። ወሬ ለማማ ለማማ ወሬ እያቀበላችሁ ነው። ሁላችሁ ወሮ የምትኖሩት እንደገና ማነሽ አስቴር። አንተ አስቴር ደግማ አለ። አንተ የማነስ ስም ነው የጠራ? ምን ታዲያ ወሬ ብቻ ነው የማቀብሉት? ሥራ መሰራ የለም? ይኸው እንትና አለች አደለ፣ ከበቡሽ አለች። ወሬ ለእርስዎ ነው የማቀብል እንደገና አስተራለች ደግሞ። ወሮኛ ወሮና ብቻ ነው አለ ስራ የሚነፋ እኔ ጥሩምባ ነፍቼ የሚኖር ሰው ነኝ። ተነፍቼ በጥሩምባ የምኖር ሰው ነኝ። አይደለም እኔ ወሬ እፈልጋለሁ። አንተ ነኝና ወሬ አቀበይ ለማማ የምትል አንተ እንዲያልክ ነው እንዴ? መንደር ለመንደር ስም የምታጠፋው ታዲያ ወሮኛ አይደለም? ምንድርሱ ማ እኔ ታዲያ ይባጋምላክ ምን ይሄ ጋር አለ ወራ አይደለም እንዴ? ወራ አይደለም ምን የሚፈልጉት ስነ ስርዓት ወሮና አይደለም እንዴ? ደግሞ ስማ፣ እንዲያልክ መንደር ለመንደር ስም በማጥፋት ከዚህ በፊት ብር ተቀጥታ አላል። አሁን ግን ካለህበት ቦታ አውርደሃል። ማንም አውርደኝ እኔ ነኝ። ማንም አውርደኝ አንተ ከዚህ በኋላ ጥሩምባ ልትነፋ። እነፋለሁ፣ እነፋለሁ። እርሷ ጋርም ስልጣን አለ፣ እኔ ጋርም ስልጣን አለ። እኩል ነን። እንግድ ካድን ከእንግዲህ በኋላ ማስፈራራ ተቀርል ይቅርላል። ማን አስቀምጦ ነው እኮ ነኝ አምጥቼ ጥሩምባ ነፊያለሁ። እኩል ነን። ታዲያ ማፍተን ነው። እነፋለሁ። ጥሩምባ ጥሩምባ ነፋለሁ። ማጥፊና ማፍተን ሂድ እባክሽ እኔን ሂድ፣ በቃ ሂድ። ሄን ንዴ ነሽና እኔን እና እና እኔን ሂድ እባክህ አንተ። እንደው እዚህ ችድር ከዚህ በኋላ ጥሩምባ ከነፋህ እኔ ትርንጎ አይደለሁም። እንግዲህ የሴት ማህበር እጁን ቹጋር አርጎ መርጦኝ ነው። እኔ እናንተ ትጠቀማላችሁ ብዬ ጥቅምነት የለም ጥቅምነት የለም። ጥሩምባ ማንፋት ማንፋት ነው። እንግዲህ ደሞዝ አይከፈልም። ደሞዝ እየተከፈለህ አይደል? ከፍዬ ሞታለሽ። ፑ ከፍዬ ሞታለሽ። ገንዘብ ከፍዬ ከፍዬ ሞታለሽ። እ ሽንኩርቱ ማጋዛ ገንዘብ ከፍላት። ደግሞ በሌሊት እየተነሳህ ለምን ትነፋለህ? እንቅልፈን አጥተናል። ለምን ትነፋለህ? ደሞዝ ስለሚከፈል ነው። ደሞዝ ስለሚከፈል ነው። እንግዲህ ስልጣን አለ አይደለም ነው። አዎ ስልጣን አለ አይደለም ነው። እኔም ስልጣን አለ እንግዲህ ስማ እኔ እኮ ነኝ ተመርጬ አንተ ነው ያስቀመጥኩ። አንተ ብር ስለተከፈለ ፉር ፉር አናቴ ላይ ቁጭ አናተን ምናምን አናት የምቆም ነህ? አናቴ ላይ ለምናምን እኔ ሰው እንደ ወረኛ አንተ ትልቅ ሰው አንተ ወሬ፣ ሊቀመንበሯን እየዞርክ ታማ አለ። የራሷ ጉንዳን የራሷ ጉንዳን ታደስ። እሺ ጥሩ። እኔ ግን ይኸውልህ ከእኔ ጋር ከዚህ በኋላ በቃ አንተን አውርጄ ካልጣንኩኝ እኔ ትርንጎ አደለሁም። እንትን ትርንጎ ምናምን ዛሬ ነው የምታያት። መታየት አይደለም። ያልጠገበ ሞልቷል። ሰርቶ መብላት የሚፈልግ ሰው ሞልቷል። እንዳንተ ስም የማያጠፋ ሞልቷል። አንተ ስራ ስራ ስትባለም ሰክራ ነው የምትመጣ። ማፍተህ ነው እንግዲህ ከዚህ በኋላ አይደለም፣ አይደለም ሰካራ

መቼም ሄሄ ሽንኩርቱ በጠዋት ምን ገበያ ሳፈሩ ምን እንትን እንዴ ስኖ ደነነን ታፈታ እንዴ? አዎ ተፈትቻለሁ። እናት ስሪ እንዲቀር ፈልገ ነበር። እሱን ልትቀረለ ብያደለሁ ግን ሳስብ በዛ በዘው ባስቀሩም ቆንጆ ነው ግን

ይልቅ ቁርሽ ምንድ ነው መሰለ? ይሄ እንትን ያው እንግዲህ ታውቃለህ ስራ አይደለም እንደዚህም። ሰርቼም ጥሩ እንዳምና ናፍቼም በዙ ብቻ እንትን እንትን ስልክ አግኝቻለሁ፣ ገዝቻለሁ። እና ምንድ ነው ይሄ ሴቶቹ ምናምን እንትን ላኢሙ እንደገና ደግሞ ፌስቡክ እንደገና ደግሞ ቴሌግራም፣ ቴሌግራም አይደለም በቅ ብቻ እንደዛ ይሄ እንደገና ደግሞ እንትን ይሄ ወሮኞች ማለት ምንድነው? ቲክናቶክ ቲክናቶክ እሱን የምጠቀምበት ነገር እንትን ታደርግልኝ አለ አይደለም ምስጥር ነው፣ ግን ላ ላ ላስም እንዳትናገር። ቆይ ነው የምለው ቂበው ምን ሆኖ ነው እንደቀበው መለወጥ ፈልጋለሁ እኮ ወይዘሮ አልጋለሽም ባለውና ቂበውማ እኮ ምን ፍቅረኛ አራባ ሀገር አለች፣ ገንዘብ ትልካለች። በቅ ባሱ ዝልት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 እኛ አንዱ ጠሩብናል እሱ ሁለት ያጫውታል አይደለ? እና ምንድን ነው ቂበ ባለፈ እስታ አሳይልኝ፣ ይሄ በፌስቡክ ምናምን የሚል ስለው አንተ ለራስ ሳትሞት በቁም ሞታልና ምን አርግላል ብሎ ሂድና ጥሩምባ ንፋ ብትነፋ ነው የሚሻል ብሎ እንትን ይሄ ቁም እንትን ጥምር ጥምር ቁሰናው ጥቶ ሐላደም ባለከኮ ነው ቱ እሱም ብሎ ደግሞ ቅባቴም ቅማቴም፣ እስኪ ታቡሽ አንተ ምረጥ። እኔ የማቃቸው ሳውዲ፣ ዱባይ ደሞ ሊባኖስም አለ፣ ከፈለክ ደግሞ ወደ አሜሪካም አለ። የቱ ይሻላል እስኪ ምረጥ? እኔስ ብትል አንድን አንድ እንኳን አለም እኮ አደለምን ምስቱን እንኳን ጥሎ ሄዳለች። የእኔ ምስቱ ጥሎ ሄዳለች። እሺ ታዲያ ምን ልበልልህ? አንተ ደስ ይለዋል። ቆንጆ ነው። በቃ እንትን ጥሮ ብለ የምታስበው ነገር አለ አደለም እሱን ብቻ አንተ ራስ ምረጥና ስጠልኝ እንጂ እኔ ከትቡ ችግር የለም። ታቀለብለ ምን ነው ታፑሽ ደግሞ ባንዲላው ልቃልክ መጀመሪያ እኮ ማማሟቅ ምናምን የሚባል ነገር አለ ብለ ወደ ገደለው። እሺ በቃ ደውለህ ስጠኝ አንተ ለእኔ ብቻ እንትን ስልኩን ደውሎና አገናኝልኝ ለእኔ። ምክንያቱም ምንድነው መሰለ እዛ ጋር ያሉ ሴቶች ጎበዝ፣ ታታሪ። እንደገና ደግሞ ለቤተሰብ ጥቅምነት ለማዋል ነው እዛ ይሄዱት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 ቆርጠሽ ተነስተሻላ። እንደ በቃ ይሄ ለፋለሁ ለፋለሁ ለፋለሁ ሊፋትላና ይሄ በአንድ ልብስ ደስ ታስረናል። አይደለም ቅባቱ እኮ ከዛ ከእንትን ከዓረብ አገር ባገኘ ልብስ እንኳን መቀር ጀምሯል እኮ ልብስ እየቀረ እንደሆነ፣ አላስጠላም፣ አላንገሻግሽም ኑሮን በቃ እዛ ሀገር የምኖሩ ሰቶች ጎበዝ ናቸው። ምን ለዛ ነው ታውስት ታቡሼ እና እሺ ታዲያ ምን ልበላት? አንተ ደግሞ ያው አልተማርክም፣ ብዙ መጻፍ አትችልም። ወይ ደግሞ በሚስጥር እኔ ላውራት። እን እንደውም እንደዚህ እናደርጋለን፣ ፎቶ አነሳና እልክላትና የኔ ፍቅር ከአንቺ ፍቅሩ ይዞኛል እላታለሁ። ምን ትላለህ? ኑሮ መረረን እኮ ተማርን አይደለም እሰራለሁ አይደለም ለፋል አይደለም እስ ስታቅልኝ ይሄ አንድ ልብስ ነው ምለብስ፣ አደለም አንድ ቀን እንኳን ልብስ ቀይራ ጣቃለም አላጥም እኮ ለምንድን ነው ቅባት እንኳን ማለት ነው ሰራታና። ማን ነው ቅርታ፣ ሰራታና አልኩ እንትን ከአረብ ሀገር። አዎ ሰራታና ናቸው። ያው አረብ ሀገር እንትን ስላለ ያው ልብስ እንኳን መቀየር ጀምሮ አይደለም ጫማ መቀየር ጀምሮ የተንሻፈፈ ጫማ ነበር ማድረጋ። አሁን እኮ ጥርጫማን ማድረግ ጀምር አይደለም። ሱሪ ራሱ አይደለም በአንድ በኩል ተላጥፎ በአንድ በኩል የተላጠፋ ሌላ ከላር እንትን የሚለብስ ነበረ። አሁን ደና ልብስ አይደለም የሚለብሰው። ታዲያ እኔም ይሄ ነገር ፈልጋለሁ። እሺ እኔ ጌታ አንተ ጥርሶ ነው መቼም። ይህን ብቻ ደውላን ፌስቡክም በምትልም አገናኝልኝ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

ለምንድን ነው የመቃብር ቁፋሮ ላይ አልተገኘሁም? አብሰን ታርጊዋለሽ። የለም የቤት ማንን ነው እያናገርሽ? በኮደዛ አትንቀባረር። ድሀ ሲሰራ እንጂ ሲኮፈስ አያምርበትም። ምን ይሄ ገና ስራ ከመጀመር ይሄ ድሀ የሚባለው ቋንቋ አሁንም ድረስ አለ አልቆመም። ይሄ ቋንቋ መወገድ ካለባቸው ቋንቋዎች አንዱ ይሄ ነበር። ድሀ ምንድን ነው የምትቀባጥረው አንተ? እማማ እኮ እየተቆጡ ነው። ቆይ ለምንድን ያልቆፈርከው? እንደው ስታይኝ ምን ነው መቃብር ቆፋሪ የሚመስል እንዴ? ስራ እኮ ነው እንጂ። አዎ ታዲያ ለምን ሄደሽ አትቆፍሪም? እኔ ጸሐፊ እኔ ተቀጠርክበት ነው አንተ ታይተልህ ነው አስፋሪ ለቡና ጠምቶሻል አፍሽም ደርቋል። እቺ መንገድ ላይ እዛ ማማ ባፈናጋ ማማ ባፈናጋ ቡና ጠጭ፣ አፍሽ ደርቋል። እኔ አዎ ደክሞሻል። እዚህ እዚህ ደጋግመሽ ትል ወይ እሺም ስርቀ አይደለም አይደል እኔ እኔ የሰው ሀቅ አልፈልግም እኔ ሌብነት አልፈልግም ራሴ ሰርቼ አገኘሁትና የምፈልገው ዘንድሮም አሜት ዘንድሮም ቡጨቃ ሌብነት አልፈልግማ ውይ አረ ተለወጡ ተው ከአሜት እና ከቡጨቃ ተለወጡ እንዲህ ሰው ባለበት አይሄድም። አሁን ወንዝህ ብቻ ነው ባለበት እኮ የሚሄደው ተው ግን ቅቤ ስሚ ይልቅ የኔ ጉሊት አለ አይደለም ማማ ተገበያለሁ እዛ ሄደሽ የኔን ጉሊት ይዘሽ ሞት ለውጭ ወጭ ገባሽ። እማማ ወሬንም በዛ አመስግኝልን። እስከ ዛሬ ለነበረን ቆይታ በጣም ደስተኛ ነኝ። ከዚህ በኋላ ወደ ታች አንመለስም። አዳዲስ አብዴት የሆኑ ወሬዎችን ከፈለጉ ደግሞ እየገዛሁ አመጣልዎታለሁ። እና ጉልቱን ማሰራ ይልቅ አንቺ እሬት ሬት የሚለው ኑሮሽን ለውጭበት። ተለወጡ ተለወጡ

በትኩስ ትኩሱ እማማ ወሬ አፍ ላይ ነው የምጥድው። ችመዥ የላቸው ነው እናቴ፣ ደስ ይበል። ቆይ፣ ዜና ላይ ምናምን ተከታተል እን ቆይ ቆይ፣ ብርሃኑዬ አዲሷ የስራ አስፈጻሚና ፈጻሚ ያልቃሽና ያልቃሽ ኃላፊዋ እየመጣች ነው። ቆይ ኋላ ያወራሃል። ቆይ እሷ ጋር አለኝ። ምን ሆነው ቦታ ቀየሩ? ዝም ብለሽ እዛ ላይ ይኸውልሽ፣ ቅድም ጠሀዩ በላኝ እዛ ደግሞ ሰለቸኝ። ምን ችግር አለ? ሁሉ የኔ ነው። እንግዲህ አሁን እኮ የድሮ ኃላፊ ነኝ። እርሱ ቦታውን ይፈልጉት እንጂ መምረጥ ብቻ መውሰድ ብቻ ነው። አዲሷ ስራ አስፈጣሚ የድራችን አንጋፋ አልቃሽና አስለቃሽ ደረት መች። ምን አዲስ አለ በመንደሩ? ምንም አዲስ ነገር የለም ማለት ስትይ፣ ምንም የተወራ ነገር የለም። ምን ሆኖ ነው እማማ? እኔ እኮ በድር ውስጥ ትልቅ ስልጣንና ቦታ ያለኝ ሰው ነኝ። እንዴት ነው የትም ዝም ብሎ ቦታ የምገኘው? ስሚ እኔ እኮ የሾምኩሽ እኮ በየድሩ የሚወራውን ወሬ ሁሉ እየለቃቀምሽ እንድታመጭልኝ ትልቁ ስራሽ ይሄ ብቻ ነው በቃ። እኔ እኮ ትልቅ ስልጣን አለኝ ብዬ ነው ከማንም ከምንም ጋር ወሬና ግንኙነት ያቆምኩት። እኔ የምለው እማማ ፓፑሼ፣ ማን ንፋ ብሎት ነው በጠዋት ጥሩምባ ሲነፋ የነበረው? እኔ ዋና የድሯ ሊቀመንበር ሳልሰማ የስ የድሩ ዋና አስለቃሽና አልቃሽ ስራ አስፈጻሚ ሳሰማ፣ ማን ሞተ? ማን ሞቶ ነው ሊቀበር ያለ፣ ንገርኝ እስቲ። ይኸውልህ፣ እማማ ወሬ፣ ሲጀመር ማንም አልሞተ፣ ትዕዛዝም ከማንም አልተቀበለም። ይሄ ሰው በተዋረድ ስልጣን ሰጪው አካል ሲያዘው አይደለም መንፋት ያለበት? ዝም ብሎ መንገድ ለመንገድ ይነፋል እንዴ? እሱ በቃ ለትዕዛዝ ነው የነፋው። ማና፣ ወደ እዛ ሂድ፣ ወደ ወደ የት አባቱ ነው የሚሄድ? እንዴት ወደ እህት ነው ማለት? ማለት ናዚቁም ታዲያ ምነው እማማ ወሬ ምነው ተቆጡት? አንተ ቆይ እስኪ እኔ እንደው ስራ አንድ የስራ ፈጠራ መስጠቴ ነው ብዬ ነው፣ ሌላ ደግሞ እንደው ታታሪ ነህ ብዬ ነው። ማን ሞቶ ማን ያዞ ነው? ወይስ መንገድ ለመንገድ ዝም ብለህ ጥሩምባ የምትነፋ? አንተ ሰውዬ የጠዋቱ ሳያንስ፣ እንደገና ሁሉም ትነፋ የለ? ሂድ እባክሽን። እንደውም የእማማ ወሬ ስልጣን እስከምን ድረስ እንደሆነ አሳውቅልሻለሁ። እሺ እ ደግሞ እንደዛ ብለሽ ታ ለሳቸው እድሜና ዘመን ቁጥር ሁሉ ይስጣቸው። በመታወራልሽ እንዴት ደሞ ያው እማማ እንግዲህ ምንድነው፣ እኔ አንድ ሐሳብ አለኝ። ለምን እንግዲህ ስራ ማንሰራ በዚህ አጋጣሚ ለምን ወደ ቢዝነስ አንቀይርምና እርሶም እዚሁ ፀሐይ ላይ ተቃጥሎ አሮ ደብሎ እህ ተቃይ እንደዚህ ሆኖ ከማመጡ ለምን በድሩ ብዝነስ አንሰራ? ምንድነው መሰለዎት እንትኑ ሐሳቡም ነገር ምንድነው፣ እኔ ያለው ሪሶ አለ አይደለም እንደገና ቅባቱ አለ አይደለም አንድ ላይ ሆነን ስራ ያንተን የሬሳ ሳጥን ማሸጫ ክፍል ቤት ሱቅ ነገር ለምን አንከፍተን? ማሸጫ ቤት ለምን አንከፍተን። ግን ምንድን ነው ሰው ሞታ ላደለም፣ ያድሩ ያድሩ። ሰው ሞታ ላደለም ሳጥን ከየትም አይገዛም ከኛ አይገዛም። ያዝና በቃ ሰው ሞት ሰው የራሱ እንትና ማናት? ውሽራ ማናት? አስቱ ደግሞ አለች አይደለም። በየቤት እየሄደች እያንኳኳች ሚሞት ሰው ማጣራት አለበት። ሊሞት ነው ወይስ ላይሞት ነው የሚለውን እንደ ቅድሙ ጥሩምባስ ሲነፋ እንዳለ ሲሳሳት ሞታ ስትል ይነፋለው። ሞታ ስትል ሳጥን እንሸጣል ማለት እውቀት ነው። ጥሩ ሀሳብ ነው። ግን ይሄ ሀሳብ ካንተ አምሮ ነው እንዲወጣ ማደግ ፈልጋለሁ፣ አብሬ መስራት ፈልጋለሁ። አንቺም ባይሆን እንቀጥራለን። እሺ፣ አይዞሽ ምንም እንትን ስጋት አይገባልሽ። እማማ እሱ ምን መስሎታል እኮ፣ አሁን ሁሉ ነገር በእኛ ሆኗል። የወልድ ሁሉ ነገር እሬሳው እራሱ በእኛ ነው፣ መቃብ ቆፋሪው በእኛ ነው፣ ሳጥን ሻጭ፣ ሁሉም ነገር በእኛ ነው። ይሄ በጣም አሪፍ ነገር ነው እማማ። እኔ እኮ ኑሮ ደብዳ ላደረጋኝ እንጂ አእምሮዬ እኮ ለእኔ ክፍት ነው። ግን ምን አደረጋል። ኑሮ ሲስተካከል አብሮ ይስተካከላል ይባላል። ጭንቅላት አለ እኮ ታውቃለህ፣ ትልቅ እንትን የስራ እውቀት አለ። ነገ እናንተ ብቻ ማስማመት ነው፣ ተነጋር አለባቸው። በእውነት እንዲያው አሁን እንዴት አባቴ ላርግታቡሽ። ያንተ ጭንቅላት እኮ የሚቀርም ነው። ግን ደግሞ እንደሞ ይኸውልህ፣ ወሬ ተጠቀምበት። ከዛም ከዛም ብለን ወሬዋን እየሰበሰብ ለኔ እያመጣሽ። አንተ አሁን ችግሩ ምንድን ነው? ቁጭ ብለህ ትሰማለህ፣ በቀኝ ሰምተህ በግራ ታፈሷል። ይሄ እኮ ነው እኔ ጋር የሚያጣላ እንዲ ወሬ ይዘና ስ ምን አሉ ማማ። እንደ እኔም እኮ ይህንን ነገር ቀድሜ አስቤዋለሁ። እሱ ተናገረው እንጂ ይህን ጊዜ ከሌላ ሰው ሰምቶ ይሆናል እንጂ የእሱ ጭንቅላትማ ይሄን አይናገርም። ይህን አስብ አስቶ። ይኸውልሽ አሁን ወደ ስራ ሽች ማን ማን ታሞ፣ መታመም ብቻ አይደለም የደከመውን የሚነሳውን እንደገና ደግሞ ያው ጊዜው ደርሶ ደግሞ የሚሄደውን በረድፍ በረድፍ በረድፍ አድርገሽ ጽፈሻን ጭፊ። አንደኛ የድሩ ኢኮኖሚ መታየት አለበት። እንዴ መደመር መቀነስ አለበት እያንዳንዱ ነገር። አሁን ወደ ስራሽ በጣም ገር ምን ሀገር ልንገርልሽ። አሁን ጭንቅላ ላ ማታ የገባ ነገር አለ። አሁን እውቀታን እኮ ነው የምናገርልሽ። አይደለም ያው ለምሳሌ አይደለም እማማ፣ ያው ምንድን ነው መሰለሽ እውቀቱ የኛ ነው። ሬሳ የኛ ነው። እድሩ የኛ ነው የቀብር ቦታ የእኛ ነው። እኛ ምን ፈልጋለን? ሟች ሬሳ እሱም ብቻ ፈልገን አይደለ ምን ቀር እንደዛ ነገር ነው። ጥሩ እንትን እውቀት ነው። እንትን ተናንቀናል። ንቀት አለ ሰው ንቀት ትረጋርሽ የኑሮ እውነታ ነው። ዝቅ ብሎ እንደዳደረጋለኝ እንትን ማስረሽ ብር ገንዘብ ምጣል ገንዘብ ደለኝ ገንዘብ አለ ብለሽ ሄደያክሽ ያልኩሽን አድርጊ። ደሞ መርጠውኛል ማማ ቦታ ሰጠውኛል ብለሽ በየቦታው ጀርሽ አትበጥረጭ። ጠጋ ብለሽ አንዳንድ ወሬዎችን አስወሪ። ወሬዎችን ይዘሽ ነው ነገ እኮ ስብሰባ ሪፖርት ስናረግ እኮ በተሻለ ነገር ከዚህ በፊት ከነበረው እድር በላይ እኛ መግለጫ መስጠት አለብን። ነግሬሻል። የምን ቅድመ ዝግጅት ነው ማማ? መቼ እንደሚሞት ቀድመን ማወቅ አለብን። እድሩ በዝግጅት ላይ መሆን አለበት። ቆራጥ አመራር ማለት ደግሞ ይሄ ማለት ነው እንዴ! ቀድመሽ እያንዳንዱ አሁን ደከምም ያለ ምንም ያለ እየሄድሽ እያጣራሽ ኢንፎርሜሽን ማቅረብ አለብሽ፣ በቃ።